አሁን ስለምን ቸኩል፣ በቃ በኋላ ደውልልህና እናገኛለሁ። ቸኩያለሁ አሁን። እሺ

እሺ በቃ ቮካል እዚህ ላይ እናቁሙ። ወደ መድረክ ስራ አለ። መስራት ማዘሯ አቤት! ምን ፈለክ ደግሞ? እዚህ ጋር አቤት አስቀምጬ ነበር አይተሻል?

የምን ምግብ ነው የምጠይቀው? ዋሌቴና አምጣው። የሰራቸው ያላችሁት ነገር አግግግግግግ ትልቁ ነገር፣ አንተኛው ምንድን ነው? የተናደደ ሰው እንደዚህ ነው እንዴ? የተናደደ ሰው እኮ እንዴት ልበል እኔ፣ በቃ ተናደሃል። አረ አንተ ምንድን ነው የምነብሩ? ጊዜ እኔ ኔ ቀይን አጥንካል አልኩም እንዴ? አታርፍድ፣ ስንቴ ነው ምነግር? አታርፍድ አልኩ አለ። ከዚህ በኋላ የምታረፍድ ከሆነ ከኔ ጋር ነው። እናት እናት አለሻች ከቆጫቸው፣ ከቻልሽ ትልቁንም በጥፍ ድርግም በብትሽ ነው ያንቺው ነው